በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 36። ይፈትኑት ዘንድ ነው እንጂ እግዚአብሔርን የሚፈራ ሰውን መከራ ያገኘው ከመከራይቱም ይድናል። ብልህ ሰው መጽሐፍ መስማትን ይወዳል። የሚጠራጠርና በመጽሐፉ የማያምን ሰው ግን በጥልቅ ነፋስ መካከል እንደምትንጓለል መርከብ ይሆናል። ብልህ ሰው አምኖ በእግዚአብሔር ሕግ ይገዛ፣ እግዚአብሔርም የታመነ ወዳጁ ይሆናል፣ ደስም ያሰኘዋል። የምትናገረውን ነገርህን አዘጋጅተህ አድምጥ፣ የምታደርገውንም ምክር አጽንተህ ተናገር። የሰነፍ ሰው ልቦና እንደ ሰረገላ መንኮራኩር ነው። የፈሪሳው ምክርም እንደምትሽከረከር እንዝርት ነው። ጮሌ ፈረስ እንደ በጎ ወዳጅ ነው፣ በሚጋልበውም ሁሉ በታች ያሽካካል። የዓመቱ ቀን ሁሉ በፀሐይ ብርሃን ጸንቶ ሲኖር አንዲቱ ቀን ከአንዲቱ ቀን በምን ትበልጣለች? ቀኑ ሁሉ በእግዚአብሔር ትእዛዝ ይለያያል። የበዓላቱም ጊዜ በቁጥሩ ይታወቃል። ከቀኑም የቀደሰውና ያከበረው አለ። ከእነርሱም በየጊዜያቸውና በየቁጥራቸው ክረምትንና መፀውን በጋንም ለየ። እኛ ሁላችን የአዳም ልጆች ከመሬት ተገኘን። አዳምም ከመሬት ተፈጠረ። እግዚአብሔርም በጥበቡ ብዛት ለያቸው፣ በየመንገዳቸው ማዘጋጃቸው ከእነርሱም የባረካቸውና ከፍ ከፍ ያደረጋቸው አሉ። ከእነርሱም ከነርሱም የቀደሳቸውና የተገለጠላቸው አሉ። ከእነርሱም የረገማቸውና ያጎሳቆላቸዋሉ፣ እንደ ሥራቸውም ይወነጀላቸዋሉ። እኛ ሁላችን በእርሱ ዘንድ በሸክላ ሰሪ እጅ እንዳለ ጭቃ ነን። ፍጥረቱ ሁሉ በመንገዶቹ ሄዳል። ሰውም እንዲሁ በፈጣሪው እጅ ነው። ለሁሉም እንደ ሥራው ይከፍለዋል። የክፋት ተቃራኒ በጎነት ናት። የሞትም ተቃራኒ ሕይወት ናት። እንደዚሁ የጽድቅ ተቃራኒው ኃጥእ ነው። ከዚህ ሁሉ ጋር የልዑልን ፍጥረቶች ተመልከት። አንዱ የሌላው ተቃራኒ ሆኖ ሁለት ሁለት ናቸው። እኔ ግን ከሁሉ በኋላ ተነስቼ ይህንን ነገር አሰብኩ፣ ከጥንቱም ጀምሮ መረመርኩት። አቤቱ በስምህ የተጠሩ ወገኖችህን ይቅርበል፣ የበኩር ልጄ ያልሃቸው እስራኤልንም ይቅርበል፣ ቅድስት ከተማህን ማረፊያ ቦታህን ኢየሩሳሌምን ይቅርበል፣ ጽዮንንም የቃልህም በረከት ሙላት ክብርህንም በወገኖች ላይ ሙላ። አስቀድሞ ለፈጠርካቸው ሕግህን ስጣቸው። ለስምህም ነቢያትን አስነሳ። ነቢያትህን ያምኗቸው ዘንድ ተስፋ ላደረጉ ዋጋቸውን ስጣቸው። አቤቱ የባሮችህ የነቢያት ጸሎታቸውን ስማ። የአሮንንም በረከት በሕዝቡ ላይ አሳድር። በምድር የሚኖሩ ሰዎች ሁሉ ዘላለማዊ አምላክ እግዚአብሔር አንተ ብቻ እንደሆንክ ይወቁ። እህል ሁሉ ይበላል፣ ወደ ሆድም ይወርዳል። ነገር ግን ከእህል የሚጣፍጥ እህል አለ። የእህልን ጣዕም ሁሉ ጉሮሮ ይለየዋል። እንደዚሁም ሁሉ የጠቢብ ሰው ልብ የሐሰትን ነገር ይለያል። ክፉ ልቦና ሐዘንን ያመጣል። ብዙ መከራ የተቀበለ ሰውም ትዕግስትን ይለምደዋል። ወንድ ሁሉ ሚስት ያገባል። ነገር ግን ከሴት የምትሻል ሴት አለች። የሴት ውበቷ ፊትን ያበረዋል። ከሰው ፈቃድ ሁሉ እርሷ ትበልጣለች የዋህ ብትሆን ቃሏም ያማረ ቢሆን ባሏ እንደ ሌሎች ሰዎች አይደለም፣ ረዳቱ መደገፊያ ምሰሶ ናትና። ልባም ሴትን ያገባ ሰው ደስታውን አገኘ። ቅጥር የሌለው ቤት ገንዘቡ እንዲሰረቅ፣ እንደዚሁም ሚስት የሌለችው ሰው ተቸግሮ ይኖራል። ከከተማ ወደ ከተማ የሚዞር ሌባን የሚዋሰው ማን ነው? ልጆች የሌሉበት፣ ንብረትም የሌለውና በመሸበት የሚያደርሰውም እንደዚሁ ነው። ምዕራፍ ሠላሳ ሰባት ወዳጅ ያበጀ ሰው ሁሉ እኔም ወዳጁ ነኝ ይላል ነገር ግን በከንቱ ለስም ወዳጅ የሚሆን ሰው አለ በልቦናው ግን እስከሚሞትበት ቀን ድረስ አዘን ይኖራል ጠላት የሚሆን ወዳጅ አለ ክፉ ምኞት ሆይ ከወዴት ተገኘሽ በምድሩ ሁሉ ኀጢአትን መላሽ በደስታ ጊዜ የሚቀርብህ ወዳጅ አለ ብትቸገር ግን እርሱ ጠላት ይሆንሃል በበሽታ ጊዜ ስለ ሆዱ የሚያዝንልህ ወዳጅ አለ። የሚከዳ ሰው ቢኖር ግን ይገድልህ ዘንድ እሱ ይቀድማል። በተመቸህ ጊዜ ወዳጅህን አትርሳ፣ ገንዘብ ብታገኝ አትተወው። መካር ሁሉ ምክርን ይመክራል፣ ነገር ግን ራሱን ይጠቅም ዘንድ የሚመክር ሰው አለ። ከሚመክር ሰው ልቦናህን ጠብቅ፣ ስለራሱ ይመክርሃልና፣ ይወድህም ዘንድ አስቀድመ ፍላጎት ሆኖ ወቅበት። ገንዘብህን የሚያጠፋብህን ነገር ያመጣብሃል። በጎ ነገር አደረግ ይልሃል። በተቸገርህም ጊዜ አይቶ ይስቅብሃል። ከሚጠባበቅህ ሰው ጋር አትማከር። ከሚመቀኝህም ሰው ነገርህን ሰውር። ከሴት ጋር ስለሚያስቀናት ነገር አትናገር። ስለ ጦርነትም ከፈሪ ሰው ጋር አትማከር። ስለ ትርፍም ከሻጭ ጋር አትማከር። ስለ ንግድ ነገርም ከነጋዴ ጋር አትማከር። ስለ ምጽዋትም ከንፉግ ሰው ጋር አትማከር። ዋጋን ስለመመለስ ከከዳተኛ ጋር አትማከር። ስለ ሥራም ከሰነፍ ሰው ጋር አትማከር። ሥራ ስለሚፈጸምበት ዓመትም ከምንደኛ ጋር አትማከር። ስለ ጥበብም ካላዋቂ ሰው ጋር አትማከር። ከዚህም ሁሉ ጋር ስለዚህ ነገር የምትማከረው አይኑር። ሃይማኖትን እንዳለው ከምታውቀው እግዚአብሔርንም ከሚፈራ ልቦናውንም እንደ ብልህ ከሆነ ጻድቅ ሰው ጋር ምክርህን ተናገር። ብታዝን ከአንተ ጋር ያዝናል። እርሷ ከሁሉ ይልቅ ታማኝ ናትና፣ የልቦናህን ምክር አጽና፤ የሰው ልቦና ከሰባት ጠባቂዎች ይልቅ የሚደርስበትን ነገር ፈጽማ ታውቀዋለችና። ከዚህ ሁሉ ጋር መንገድህን በእውነት ያቀናልህ ዘንድ ወደ ልዑል እግዚአብሔር ለምን። የመፍቀድ ሁሉ መጀመሪያ ቃል ነው። የሥራም ሁሉ መጀመሪያ ምክር ነው። የሰው የልቡ ምልክት በአራት ወገን ይታያል፤ እነዚህም ሐዘንና ደስታ፣ ሞትና ሕይወት ናቸው። እነዚህንም ሁሉ አንደበት ያመጣቸዋል። ሁሉን የሚማር ብዙ የሚያውቅ ሰው አለ፣ ነገር ግን ሰውነቱን መጥቀም አይችልም። በነገር የሚራቀቅ፣ ነገር ግን ራሱን የሚያስጠላ ሰው አለ። እንደዚህ ያለውን ሰው ጥቅሙ ሁሉ ያልፈዋል፣ እግዚአብሔር ሞገስን አይሰጠውምና ከጥበቡ ሁሉ ወጥቶአልና። በራሱ የሚራቀቅ በቃሉም የዋህ የሚሆን ሰው አለ። ብልህ ሰው ወገኖቹን ይመክራቸዋል፣ ለዘመዶችም ጥበብን ያስተምራቸዋል። ብልህ ሰው በበረከት ይጠግባል። ያዩትም ሰዎች ሁሉ ብፁዕ ይሉታል። የሰው ዘመኑ በቁጥር ነው፣ የእስራኤል ዘመን ግን የማይቆጠር ነው። ለወገኖቹ ጥበበኛ የሆነ ሰው ዋጋውን ያገኛል፣ ስሙም ለዘላለም ይኖራል። ልጄ ሆይ በሕይወት ሳለ ሰውነትህን ፈትናት የሚጐዳትንም አውቀህ አትስጣት። ሁሉ ለሰውነት የሚገባት አይደለምና፣ ሁሉም ደስ የሚያሰኛት አይደለምና። ለመብል ሁሉ አትሰስት፣ ላየኸውም እህል ሁሉ አትሳሳ። ብዙ መብላት ደዌ ይሆናልና፣ ስስትም ጓታን ያበዛዋልና። ስስት የገደላቸው ሰዎች ብዙዎች ናቸው። መጥኖ የሚበላ ሰው ግን ሰውነቱ ጤነኛ ነው። ምዕራፍ ሰላሳ ስምንት ባለመድኃኒትና መድኃኒት። ባለመድኃኒትን አክብረው እንደ እጁ እንደዚሁ ክብሩ ነውና፣ እርሱም እግዚአብሔር ፈጥሮታልና። ማዳን ከእግዚአብሔር የሚገኝ ሲሆን ክብርን ግን ከንጉሡ ይቀበላል። ሰው ሁሉ ባለመድኃኒትን በጥበቡ ያከብረዋል፣ በመኳንንትም ዘንድ ይመሰገናል። እግዚአብሔር መድኃኒትን ከምድር ፈጠረ፣ ጠቢብ ሰውም ይህንን አይንቀውም። ኃይሉን ያውቁ ዘንድ ውሃ በእንጨት የጣፈጠ አይደለምን? በጌትነቱ ይከብሩ ዘንድ እግዚአብሔር ለሰዎች ጥበብን ሰጣቸው። በመድኃኒቱ ያድናቸዋል፣ በሽታቸውንም ያርቅላቸዋል። ያድኑ ዘንድ ከእነርሱ መድኃኒትን ያደርጋሉ። እርሱም ለሀገር ሰላምን ያመጣል። ልጄ ሆይ በሽታህን ቸል አትበል፣ ወደ እግዚአብሔርም ጸልይ፣ እርሱም ይፈውሰሃል። ኀጢአትን ተዋት፣ እጅህን አቅና ልቦናህንም ከኀጢአት ሁሉ አንፃ። መባህን አግባ፣ መታሰቢያውንም የስንዴ ዱቄት ስጥ። የሰባ መሥዋዕትህንም የተቻለህን ያህል አብዝተህ አቅርብ። እግዚአብሔር እርሱን ፈጥሮታልና ለባለ መድኃኒት መንገድ አበጅለት። እርሱንም ትሸዋለህና ከአንተ አታርቀው። በእጃቸው ፈውስ የሚደረግበት ጊዜ አለና ይረዳቸው ዘንድ እረፍትንም ይሰጣቸው ዘንድ ሁልጊዜ የሚፈውሳቸው ዘንድ እነርሱ ወደ እግዚአብሔር ይለምናሉ። ፈጣሪውን የሚበድል በባለ መድኃኒት እጅ ይወድቃል። ለሞተ ሰው መታሰቢያ ስለማድረግ ልጄ ሆይ ለሞተ ሰው አልቅስለት፣ እዘንለትም፣ ራስህን አሳዝን፣ እንደ ስርዓቱ መታሰቢያም አድርግለት። ያገለገለህን ሰው ሞት ቸል አትበል። እንደ ልማዱ መራራ ለቅሶ አልቅስለት፣ ጥልቅ ሐዘንም እዘንለት የሐዘን መዝሙርም ዘምርለት እንደ ሕጉ አንድ ቀን ቢሆን ሁለት ቀን ቢሆን አልቅስለት። ከዚህ በኋላ ለቅሶህን ተው፣ እንተው ሐዘንም አይግባህ። በሐዘን የሞቱ ብዙዎች ናቸውና የልብ ሐዘንም ኃይልን ይሰብራልና ሐዘንና ትካዜ ለሞት ያደርሳል። የድሃም ዘመኑ ሁሉ በሐዘን ያልቃል። ሐዘንን ወደ ልቦና አታግባ። ሐዘንን ከአንተ አርቃት፣ ድህነት እንደሌለባት እወቅ። ራስህንም ትጎዳለህ፣ ታሳዝናለህ፣ የምትጠቅመውም ነገር የለም። እኔ የተቀበልኩትን ፍዳ አስተውል። አንተም እንደዚሁ ፍዳን እንደምትቀበል ወቅት። እኔ ዛሬ፣ አንተም ነገ የሞተ ሰው ሳረፈ። ነገር ግን መታሰቢያውን አድርግለት፣ ከዚህ በኋላ ነፍሱ ታርፍ ዘንድ ልቅሶህን ተው። የጸሐፊ ጥበቡ በተሾመበት ወራት ነው። ስራውንም አያበዛ ሰው አይራቀቅም። እርፉን የሚያጸና ሰው በምንም አይራቀቅም። በእርሻው ይታበያል፣ በሬውንም ይገርፋል፣ በስራውም ይመላለሳል። ነገሩ ሁሉ ስለ በሬና ወይፈን ነው። ሐሳቡ እርሻውን እንዲያርስ ነው። ትጋቱም በሬውን ገለባ ያበላ ዘንድ ነው። ወይፈኑንም እስኪያቀና ድረስ ይደክማል። ሌሊቱ ቀን የሚሆንባቸው ጠራቢና የጠራቢዎች አለቃ፣ የማህተም ቅርጽ የሚቀርጹና የሚያለዝቡ ሰዎች እንደ እርሱ ናቸው። እነዚህም ሐሳባቸው ሁሉ በየመልኩ መስለው ይሰሩ ዘንድ ነው። ምክራቸውም ሁሉ ማህተሙን ማለዘብ ይጠነቀቁ ዘንድ ነው። ትጋታቸውም ስራቸውን ይፈጽሙ ዘንድ ነው። በወናፍ አጠገብ የሚቀመጥ የብረትንም ስራ የሚማር አንጥረኛ እንደ እርሱ ነው። በወናፍ ውስጥ ሰውነቱን ያሻክረዋል። እሳቱም ሰውነቱን ያቀልጣል። የመዶሻውም ድምፅ ጆሮውን ያደነቁራል። ዓይኖቹም ወደ መሣሪያው ይመለከታሉ በልቡም ስራውን ይጨርስ ዘንድ ያስባል። ትጋቱም መሣሪያውንና ወናፉን ያሳምር ዘንድ ነው። በስራው የሚቀመጥ ሸክላ ሰሪም እንደ እርሱ ነው። በእግሩም መንኰራኩርን ያዞራል። ስራውንም እንዴት እንደሚፈጽም ሁል ጊዜ ያስባል። የሰራውንም ሁሉ ይቆጥራል። በእጁም ጭቃውን መስሎ ይሰራል። በእግሩም ጭቃውን ሲረግጥ ኃይሉን ያደክማል። የልቦናውም ሐሳብ ስራውን ይጨርስ ዘንድ ነው፣ ትጋቱም መወልወያውን ያዞር ዘንድ ነው። እነዚህ ሁሉ የእጃቸውን ስራ ተስፋ ያደርጋሉ፣ ሁሉም በስራቸው ይራቀቃሉ። ያለ እነርሱም ሀገር መኖር አትችልም። ነገር ግን በሸንጎ ምክር አያስመክሯቸውም፣ በአደባባይም ከመኳንንት ጋር አያስቀምጧቸውም። የቅጣት ፍርድንም አያስፈርዷቸውም፣ አያስገዟቸውም፣ አያሰለጥኗቸውም ነገርም መስሎ በመናገር አይኖሩም። ነገር ግን የአገርም ፈቃድ ያጸናሉ። ጸሎታቸውንም በስራቸው ይራቀቁ ዘንድ ነው። ዕውቀት ግን በልቡ ለሚተጋ ሰው ነው። የልዑልንም ሕግ ለሚያስብ ሰው ነው። ምዕራፍ 39 ጥበብስ በቀደሙ ሰዎች ሁሉ ዘንድ ተመረመረች። በሃይማኖትም ስማቸውን ላስጠሩ ሰዎች ትንቢትን ታስተምራለች ወደ ነቢያትም ምሳሌ ታገባለች። የተሰወረውንም ምሳሌ ትመረምራለች። ምሳሌውንም ወደ መተርጎም ትመልሳለች። በመኳንንትም መካከል ትጠቅማለች። በአለቆችም መካከል ትታያለች። ልዩ ወደ ሆኑ ወደ አህዛብ ሀገርም ትገባለች። ሰዎችን በበጎም በክፉም ትፈተናችኋለችና ወደ ፈጣሪ ወደ እግዚአብሔር ይሄድ ዘንድ በልውል ፊት ይጸልይ ዘንድ ልቡን ይመልሳል አፉንም ይከፍታል፣ ይለምናልም፣ ስለ ኀጢአቱም ይናዘዛል። ነገር ግን ገናና የሆነው እግዚአብሔር ከፈቀደ የጥበቡንም መንፈስ ካሳደረበት እርሱ የጥበቡን ነገር ያፈልቃል። በጸሎቱም ለእግዚአብሔር ይገዛል። እርሱም ጥበብንና ምክርን ይገልጥለታል። የተሰወረውን ያውቅ ዘንድ ያሳስበዋል። እርሱም የትምህርቱን ጥበብ ያሳያል። በእግዚአብሔር የኪዳን ሕግ ይመካል። ስለ ጥበብም ብዙ ሰዎች ያመሰግኑታል። ለዘላ ዓለሙም አይደመሰስም። ስም አጠራሩም አይጠፋም። ስሙም ለልጅ ልጅ ጸንቶ ይኖራል። አህዛብም ጥበብን ይናገራሉ። በሸንጎ መካከልም ያመሰግኑታል። ከሺህ ልጅ ስምን ማስጠራት ይሻላል። ከሞተም በኋላ ስራው ጸንቶ ይኖራል። የምስጋና መዝሙር ዳግመኛም አስቤ ይናገራለሁ። እንደ ሙሉ ጨረቃ ሙሉ ነኝና የጻድቃን ልጆች ስሙኝ፣ ለምልሙ ታደሱ። አበባ በምድረ በዳ ጠል እንደሚያብብ አብቡ፣ እንደ ሊባኖስ መዓዛ መዓዛችሁ ይጣፍጥ። አበባችሁ እንደ ጽጌሬዳ አብቅሉ፣ መዓዛችሁንም አጣፍቱ። መዝሙርንም ዘምሩ፣ በሥራውም ሁሉ እግዚአብሔርን አመስግኑ፣ ስሙን አግንኑት። በአንድ ሺህ መዝሙርና በመሰንቆ ስሙን አግንኑት። በምታመሰግኑትም ጊዜ እንዲህ በሉ የእግዚአብሔር ሥራው ገናና ነው እጅግም ያማረ ነው። ሥርዓቱም ሁሉ በየጊዜው ነው። ይህ ለምንድነው? ያ ስለ ምንድነው? ማለት አይገባም ሁሉም በጊዜው ይፈቅዳል። ውሃውንም በቃሉ እንደ ግድግዳ አጸናው፣ በአፉ ቃልም እንደ ኩሬ ውሃ። በትእዛዙም ሁሉ የተወደደ ነው። መድሃኒቱንም የሚያጎድል የለም። የሰው ሁሉ ሥራ በፊቱ ነው። ከዓይኖቹም ፊት መሰወር የሚችል የለም። ዓለም ሳይፈጠር እስከ ዘለዓለም ድረስ ሁሉን አወቀ። በፊቱም ምንም ልዩ ፍጥረት የለም፣ ሁሉም ለመፍቀዳቸው ፈጥሯልና። ይህ ለምንድነው ያስ ለምንድነው የሚል የለም። በረከቱም እንደ ፈሳሽ ውሃ መላች፣ እንደ ጎርፍ ውሃ ምድርን አረካቻት። እንደዚሁ ቁጣው አህዛብን ከፈለቻቸው። የጻድቅ መንገዱ የቀና ነው፣ የኃጥእ መንገድ ግን እንቅፋት ነው። ውሃውንም የሚለውጠው ጨውም የሚያደርገው እሱ ነው። በጎ ነገር ከጥንት ጀምሮ ለበጎ ሰዎች ተፈጠረች። እንደዚሁ ክፉ ነገርንም ለኃጢአተኞች ተፈጠረች። የሰው የመፍቀዱ ሁሉ መጀመሪያ ውሃ፣ እሳት፣ ብረት፣ ጨው፣ እህል፣ ስንዴ፣ ማር፣ ወተት፣ ወይን፣ ዘይትና ልብስ ነው። ይህ ሁሉ ለጻድቃን ሰዎች በረከታቸው ነው። እንደዚሁ ሁሉ በኃጢአተኞች ሰዎች ወደ ክፉ ይመለስባቸዋል። ለበቀል የተፈጠረች መንፈስ አለች። በጥፋታቸው መቅሰፍታቸውን ያብዟታል። በዘመናቸው ኃይላቸው ይደክማል። የፈጣሪያቸው መቅሰፍትም ይመጣባቸዋል። እሳት፣ በረድ፣ ረሃብና ቸነፈር ይህ ሁሉ ለበቀል ተፈጠረ። የምድር አራዊት ጥርስ ጊንጥና እፉኝት ጦርም ኃጢአተኞችን ታጠፋቸው ዘንድ ተፈጠረች። እርሱ ግን በይቅርታቸው ደስ ያሰኛል፣ የዓለምንም መፍቀድ ያዘጋጃል። ሁሉም ጊዜው ከደረሰ ከዕድሜው አያልፍም። ስለዚህም ነገር ከጥንት ጀምሮ ሁሉን አዘጋጀ። ይህንን አስቤ በመጽሐፍ ጻፍሁት። የእግዚአብሔር ሥራው ሁሉ ያማረ ነውና፣ ለሰውም በየጊዜው መፍቀዱን ይሰጣል። ይህን ክፉ ፈጠርህ ያንም ማሳመርህ የሚለው የለም ሁሉን ቀኑ ይገልጠዋልና። አሁንም በፍጹም ልቦናችሁ በፍጹምም አንደበታችሁ እግዚአብሔርን አመስግኑ፣ ሁልጊዜም ለስሙ ምስጋና አቅርቡ። ምዕራፍ አርባ የሰብአዊ ሕይወት ችግር የሰው የተፈጥሮ መከራ ታላቅ ነው። ከእናታቸው ማኅፀን ከሚወጡበት ጀምሮ በሁሉ እናት ወዱ እስኪቀበሩ ድረስ በአዳም ልጆች ላይ ከባድ ሸክም አለ። ዕለተ ሞትን ማሰብ በአዳም ልጆች ሁሉ ላይ የምታስደነግጥና ልብንም የምታስፈራናት በመንግስት ዙፋን ከሚቀመጥ ንጉሥ ጀምሮ በአመድና በትቢያ ላይ እስከሚተኛ ድሃ ድረስ፣ ቀይ ግምጃ ከሚለብስና ዘውድ ከሚቀዳጅ ጀምሮ የተናቀ ልብስን እስከሚለብስ ድረስ ቁጣና ቅንዓት፣ ንዝንዝና ሁከት፣ ሞትን መፍራትና ክርክር፣ ሐሜትም አለ። በመኝታው በተኛ ጊዜ የሌሊት እንቅልፍ ሐሳቡን ይለውጣዋል። ረፍቱ ጥቂት ወይም እንደ ኢምንት ነው። ይህ ሁሉ በመኝታው ይታወቃል። አንድ ጊዜ እንደ ሸንጎ ተከማሽቶ ያገኘዋል። ከሰልፍ እንደሚሸሽ ሰውም የልቦናውን ምክር ያወላውላታል። የሸሸው ሰው ግን ዕለቱን ያመልጣል። ፍርሃቱንም እርሱ ራሱ ያደንቃታል። ይህ ሁሉ በሰው ላይ እስከ እንስሳ ድረስ አለ። ይህም በኀጢአተኞች ሰዎች ላይ ሰባት እጥፍ ይብሳል። ሞትና መታበይ፣ ቸነፈርና ጦርነት፣ ከጠናና የልብ ቁስል መቅሰፍትም ይህ ሁሉ በኀጢአተኛ ሰዎች ላይ ተፈጠረ። በእነርሱም ምክንያት የጥፋት ውሃ መጣ። ሁሉ ከምድር ተፈጠረ፣ ሁሉም ወደ ምድር ይመለሳል። የወንዝ ውሃ ሁሉ ወደ ውቅያኖስ ይመለሳል። የክፋት ውጤት መማለጃና አመፃ ሁሉ ይደመሰሳሉ። ሃይማኖት ግን ለዘላለም ትጸናለች። የአመጻ ገንዘብ እንደ ፈሳሽ ውሃ ይደርቃል፣ በዘነበም ጊዜ እንደ ታላቅ መብረቅ ጩሆ ይጠፋል። እርሱ እጁን ከዘረጋ ደስ ያሰኛል፣ የሚክዱት ሰዎች ግን ፈጽመው ይጠፋሉ። የኀጢአተኞች ልጆች ቅርንጫፎቻቸው አይበዙም። የርኩሳን ሰዎች ስራቸው በሚያድጥ ዓለት ላይ እንደወደቀ ዘር ነው። በውሃና በወንዝ ዳር በበቀለ አረምም ከሣሩ ሁሉ ቀድሞ ይነቀላል። ጸጋ ግን በበረከት እንደ እግዚአብሔር ገነት ናት። ምጽዋትም ለዘላለሙ ጸንቶ ይኖራል። የሚዘጋጅና የሚፈራ ሰው ሕይወቱ ጣፋጭ ነው። ከእነዚህም ከሁለቱ ይልቅ የተቀበረ ወርቅን ማግኘት ደስ ያሰኛል። ልጆችና የሀገር ህፃን ስምን ያስጠራሉ። ከእነዚህ ከሁለቱ ይልቅ ምንም ነውር የሌለባት ሴት ደስ ታሰኛለች። ወይንና ማህሌት ልብን ደስ ያሰኛሉ። ከሁለቱም ይልቅ ጥበብን መውደድ ደስ ያሰኛል። በገናና መሰንቆ ሰውነትን ደስ ያሰኙታል። ከሁለቱም ይልቅ ልዝብ አንደበት ደስ ያሰኛል። ደምግባትና ውበት አይንን ደስ ያሰኙታል። ከሁለቱም ይልቅ ቡቃያ ደስ ያሰኛል። ወዳጅና ጓደኛ በዘመናቸው ይጠቅማሉ። ከሁለቱም ይልቅ ደግ ሴት ባሏን ትጠቅማለች። ወንድሞችና ረዳት በመከራ ቀን ይጠቅማሉ። ከሁለቱም ይልቅ ለማዳን ምጽዋት ትበልጣለች። ወርቅና ብር ሀገርን ያጸናሉ። ከሁለቱም ይልቅ በጎ ምክር ደስ ታሰኛለች። ባለጸግነትና ገንዘብ ልቦናን ደስ ያሰኛሉ። ከሁለቱም ይልቅ እግዚአብሔርን መፍራት ደስ ያሰኛል። እግዚአብሔርን መፍራት የምታሳጣው የለም፣ አጋዥም አትሻም። እግዚአብሔርን መፍራት በበረከቷ እንደ እግዚአብሔር ገነት ናት። ክብርና ደስታም ሁሉ በእርሷ አለ። ልጄ ሆይ በጉልበትህ ሳለህ ልመናን አትውደዳት። ከመለመን መሞት ይሻላል። የሌላ ማዕድ ደጅ የሚጠናና ተስፋ የሚያደርግ ሰው ኑሮ እንደ ሞተ ሰው ነው። የሰው እህል የሚወድ ሰው ከሐሜት አይድንም። የተመከረ ብልህ ሰው ግን ከሁሉ ይጠበቃል። ለማያርፍ ሰው አፍ ልመና ጣፋጭ ነው፣ በሆዱ ግን እሳት ትነዳለች። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የከበረና የተመሰገነ ይሁን። ምስጋና ይሁን አንድ አምላክ ለሆነ ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።